ማስረጃ ክሊር ካልሆነ አንቀበልም። የእኔ ቤት እንደዛ ነው። እዚህ ሶሻል ሚዲያ ላይ መቶ ፐርሰንት ሁሉም ያውቀዋል። እኔ ቤት ጋር ብቻ ነው እውነት የሚወጣው። አንተ ቤት ነው ጥያቄ። ልነግርሽ እኮ ነው እንዴ። ከዛ ከዛ ምን አልኩኝ? ትመጣለች ተባለ። እኔ ደግሞ ምን አልኩኝ? ቃል ምድ ለሰማይ ሀቢባ ወስደው ይቅርታ ያስጠይቋታል። እነዚህ ግለሰቦች አልኩኝ። የጠራዋቸው ሰው ነቢይ ነኝ እንዴ? ጉቺ ፓስተር ነኝ እንጂ ነቢይ አይደለሁም። እንዴት አውቃለሁ ላሰማሽ፣ እንዴት አውቃለሁ በበነገታው እንዳልኩት ይኸውልሽ፣ በሰራሁት መቶ ሺህ ሰው ነው ሀይ ከሆነ አንድ የምናገረው ነገር ነገር እኔ ዛሬ በአጋጣሚ እሁዱም ስለሆነ ነው እና እኔ ዱባይ ነው የምኖረው። ባይደወይ አይኖ ሳራ አንድ ነገር የምነግራችሁ ነገር ካለ እዚህ ሀገር፣ እነሱ ምናልባት ዩናይትድ ስቴትስ ስለሚኖሩ ዴይ ዶን አንደርስታንድ ደ ሩልስ ኤንድ ደ ሬጉሌሽን ኦፍ ደ ጎቨርመንት ሂር እስፔሻሊ ደ ሌበር ሎ፣ የማታውቁት ነገር አለ። እዚህ ሀገር ምን አለ መሰለህ፣ ቪዛ ስትሰራ እና ስፖንሰር ስታደርግ፣ ኦኬ ስፖንሰር ስታደርግ፣ የሌበር መጀመሪያ የሌበር አግሪመንት ነው የሚመጣው። ያ የሌበር አግሪመንት ምን ይላል? እስፔሽ አንድ ነገር ነው መናገያ። የሌበር አግሪመንት ምን ይላል? እች ሴትዮ ሳላሪዋ ስንት ነው? ያ ገንዘቧ ተላልፏል አልተላለፈም? ማናችንም ሳላሪ የምናገኘው በዛ አግሪመንት መሰረት ነው። አይደለም እን እንትኑ ምንድን ነው ኢምፕሎ ገንዘቧን አግኝታለች። ሳረራን አግኝታለች አላገኘችም? ነው ጨዋታው። ይሄንን ትናንትና ሳራም ሳትስረዳ ገባች ይመስለኛል። አይደለም እንዴ? አሁን ለምሳሌ እኔ ኤምፕሎይ ከሆንኩ ዱባይ ላይ፣ ግን ይሄ በጣም ትንሽ ሬስቶራንት ስለሆነ ሜይ ቢ ገባሽ አዘ ሜይድ ምናምን ምናምን አስገብተዋት ነው። ግን ላይክ ሬስቶራንት ላይ ስለ ሌበር የምናውራው

እ ወንድሜ ልንገርህ፣ የዚህን ሀገር ሩል ታውቀዋለህ? ስለ ስለ ዛሬ ልብ እኮ እያወራን ያለ ነው። እ ስለምንድን ነው ወይ? እኔ እኮ ልንገርህለሁ እኮ ነው ስለ ዱባይ ህግ እና ስለ ዱባይ ሌበር ህግ ልናወራ እኮ የሚገባ ነው እያወራን ያለ ነው። ወይ ልነግርህ ነው እኔ እኮ ልነግርህ ነው። እቺ ልጅ ትሠራ የነበረው በጣም ትንሽዬ ካፌቴሪያ ውስጥ የኢትዮጵያ ካፌቴሪያ ውስጥ። ቆይ አዳምጠኝ። እርግጠኛ ነኝ ቢኮዝ አይ ዩስት ወህበር ሬስቶራንት ሳራሺ ነው እንጂ ስለዚህ እኔም እንዲያውም ለሳራ አንድ ሬስቶራንት ሸጬላታለሁ። እኔ ሎንግ ታይም ጎ ቴን ፊፍቲን የርስ ጎ ሳራ እና በህጉ መሰረት ትላልቅ ሬስቶራንት ያላቸው ሰዎች በሌበር ህግ ነው የሚመሩት። ሳራ ዋን ኦፍ ደም ናት። እቺ ግን ትንሽዬ ካፊቴሪያ ያለቻት ሴት ሆናት፣ እንደዚህ ወስዳ እዛ ጥጋ ቡዳቢ እንደዚህ ስታስደርጋት የነበረው እችን ልጅ ቪዛውን እንዴት ከንስላ አስወጣቻት? በመጀመሪያ በኤርፖርት አይደለም እንዴ ይሄ ሌበሩ እንዴት ከነሰለላት ደግሞ ዟን ሳትከፍል ይሄ እኮ ጥያቄ ያለው። ሳራን ሊጠይቃት የሚችል እኮ ትልቅ አውቶሪቲ አለ። ሳራን እኮ የጠየቃት የለም። ሳራን እኮ የጠየቃት የለም። አልሀበሻ ሬስቶራንትን የጠራው ማንም የለም እኮ። እሺ እራሷ እኮ ናት መጥጦ አጥሩኝ አለችው። እኔ አይደለሁም ክሊር አርጉኝ አለችው። እኔ ባደወይ ሳራ ምናልባት የምታደርገው ለስሟ ና ኮርስ፣ እኔም ብሆን ትልቅ ሬስቶራንት ቢዝነስ ቢኖረኝ ጌታ ያውቃል። ሞዴሬተር ክላነሳው ነው እሺ ብዙ ጊዜ እየጠፋሽ ነው። ምን መሰለሽ ትክክል ነሽ የምትይው ሀንድረድ ፐርሰንት። እዚህ ሀገር ይኸውልሽ፣ በሁለት ዶላር የሚያሰሩ አሉ ብዙ ሁለት አይነት ኢንቨስቲጌሽን ያለው ዱባይ ላይ ሚኒሲፓሊቲ ኢንቨስቲጌት የሳራ ሬስቶራንት ዊች ኢዝ ሄዩጅ ሬስቶራንት እንደዚህ አንደር ዘ ቴብል ሰራተኞችን ቀጥሮ ማሰራት አይችልም። እንዴ እሳ ቢግ ሬስቶራንት ሚኒሲፓሊቲ ኤቭሪ ዴይ ኤቭሪ ሞርኒንግ የሚኒሲፓሊቲ ሱፐርቪዥን አለ፣ ይመጣል። የአይዲ፣ የህልድ የምናምን ወረቀት ተጠይቀው ይሄዳሉ። አደለም እንዴ? ሁለተኛ ነገር እንደዚህ አይነት ነገር ልታሰራ የማትችልም እንጂ፣ ሳራ እንደዚህማ ከሆነማ ልመጣልህ። ወደ ልጅቷ ልጅቷ መጀመሪያውኑ ምን አቅለበለባት ምን አቅለበለባት? ና እዚህ ላይ እዚህ ላይ ወታ ወል ደግሞ አንድ ነገር ልንገርህ ደግሞ። ስምህን አላውቀውም ሶሪ እዚህ ሀገር ደግሞ ምን አለ መሰለህ፣ ምን አይነት ምን አይነት ሬስቶራንት ነው መክፈት የምትፈልገው ብለው ሲሉ ምንድን ነው ተብሎ የሚባለው የሀበሻ ሬስቶራንት ነው። አልሀበሻ ማለት ስ አናረቢክ ኔም። ስለዚህ አልሀበሻ ብለው ነው የሚሉት፣ እንትና አልሀበሻ ምናምን፣ አልሀበሻ ምናምን፣ አልሀበሻ ነው የሚሉት። ስለዚህ አልሀበሻ የሚለው ስም ከታች መግባቱ አይቀርም። ይሄ ተረጋገጠን የሀበሻ ሬስቶራንት ነው። ግን እናንተ የማታውቁትና ሌላ አገር ተቀምጦ መፍረድ እና እዚህ እኛ ጋር ሆኖ እንደዚህ ሳራም ቢሆን እኮ ከማንም የበለጠ ለስሟ ትጠነቀቃለች። መቅጠጣት ያለባት ይቺ ተንቀልቅላ መታ ሚዲያ ላይ የትልቅ ሰው ስም ሳራ ማጥፋቷ በመጀመሪያ ደረጃ በጣም አልሀበሻ የሚለውን ስሙ ሳታቅ ቦታውን ሳተቅ አድራሻውን ሳታቅ ምኑ ሳታቅ ምን አንቀልቅሎ አስወጣት? እሷ ሚዲያ ላይ ነውር ነው። አሁንችም ልጅ ብትከሳት የትና ደረጃ አልጠራችም፣ ስምሽን አላቆ ማን ነው ስምሽ አልሀበሻ ሬስቶራንት ብላ አልጠራችም፣ ሳራን አልጠራችም። ሳራ እኮ ናት በግድ ሰብስቦ ከእነ መሲ ነምራም ሰብስቦ ኔና የእኔ ስም አይደለም በይ እኮ ያለቻት። ስለዚህ ይወልሽ ልጅለሱ አበራን ዩዳብ ራሱ አዶኑ ወይ መረዳት ለምን እንዳልክ አላውቅም። ንድ ዜ የሆነ ኮንቨርዜሽኑን ለማሳጠር ማለት ነው እዮዳ በደንብ ክሊሪፋይ አድርጌልሃለሁ። የተናገረችው ነገር ቀጥታ ወደ አልሀበሻ ስለሚያመራ ፕላስ ሎት ኦፍ ኮመንታተር አልሀበሻ ነች ስላሉ ለመጨረሻ ጊዜ ነው የምነግርህ። ሲቀጥል የተለያዩ ሰዎች እየደወሉ አንቺ ነሽ ወይ ካልሆንሽን ለምንድን ነው ወተሽ የማትናገሪው እያሉ ሳራን እየተናገሯት ስለነበረ፣ ኮመንታተሮች ሁሉም አልሀበሻ ነች ሲሉ ስለነበረ በዛ ልክ እኔ ከሆንኩ እኔ መሆኔን ተናገሪ እኔ ካልሆንኩ እኔ አይደለሁም ስሜን አጥሪ ልኝ ያለችው ኢን ፈርስት ፕሌስ እነ ሰከንድ ፕሌስ። እዮዳር ዛሬም ነገም ወደፊትም አም ሶሪ ፎር ሴይንግ ዲስ ከመረረህም ዋጠው ሳራ አይደለችም ይሄን አታደርግም አይደለችም ጥሩ ይኸውልሽ እህቴ ጉቺዬ ሳራን ተወጃታለሻል አነ በጣም በጣም ታከብሪያታለሽ የስ ኦፍኮርስ ስለዚህ እንደዛ የምትይው አንቺ ስለምታወቂያት ነው አይደል እኔ ደግሞ እየተናገርኩ ያሉት በህግና በህግ ነው አሁን እ ሳራ ሄዳ በዳኛ ፊት ቀርባ ሳትጠራ ራስሽን እንትን ማድረግ ወንጀል ነው ታቂያለሽ። ሳትጠሪ ስምሽ ሳይጠራ ምንት በአሽሙር ተናግራኛለች። ልች ልቲ ነው አሽሟ ጠጣብኛለች ልቲ ነው። ምንም እኮ ስሟን እኮ እንዳልሽው እኮ የስ በአሽሙር ሊሆን ይችላል አለ እንዴ እች ልጅ እንዳልሽው ምናልባት አራዳ ናት። ግን የአባባሰው ማንዶን ታውቃ ናቸው። እናንተ ናቸው ያባባሳችሁት። ስም ሳይጠራ መጥተው በኮመንት ምናምን ነገ ምን ያደርጋሉ መሰለች? ይቀጥላል ይሄ ከአሁን በኋላ። የሳራንስስ ብልት አይተዋል ማንም ይመጣና በአሽሙር ይናገራል። እንዳልሽው ዱባይ ይከሰሳል። ዝም ብላ አሁን እሷ ስም ጠርታ ቢሆን ትከሰሳለች። አ ያለንያልሻለው ያባባሳችሁት ስለምትወዷት በቃ መልካም ሰው ስለሆን ልትወ ትላለች። እንዳላችሁት እናንደ የዱባይ ማደር ተሪሳና የተባለችው አላቃትም። ጌታ ምስክሬ ነው የምልሽ ነው ማቃቴ በነ ፍራኦል በነ ምናምን እዚህ ሶሻል ሚዲያ ላይ እና እነ ሃቢባ ጋር እነ መሲ ብሪጅቶን ጋር ለሎንግ ታይም ስለምንተዋወቅ በተለይ ከመሲ ብሪጅቶን ጋር በዛ ነው አለ የምናውቃት። እኔ ዱባይ አልኖርም ሬስቶራንት መትቼ አላውቅም። እናንተ የምታውቋት ግን ታውቃላችሁ። እኛም እኮ እንደዛ የምንላቸው ሰዎች አሉ፣ እዚህ ጋ በጣም የምንወዳቸው እንደዚህ በቃ በጣም ትላልቅ ቢዝነስ ያላቸው አለ እንዴ። ለእነሱም እኔ አሁን እኔ አሁን ለእነሱም የሆን ነገር አረጉ ቢባል መጀመሪያ ምንድን ማታውቃለች ነው ወይ ማወቃቸው ከሆነ ነው ወይ። አሁን ጉቺ እንትን ሃይማኖትን ትሰድባለች ብሄር ትሰድባለች ቢሉኝ አላምንም ሰምቼ ስለማላውቅ ምክንያቱም እንትን የለሽማ። አሁን እየወዳብ ግን ሃይማኖትን ተናግሯል ቢባል አሁ ይህ ልጅ ተች አለዋ። ምን ይባላል መሰለሽ፣ እንትን አለ ምንድን ነው የሚባለው ረዘም ያለ ሂስትሪ አለ ኦኬ፣ ሂስትሪ አለ። አሁን ያባባሳችሁት እሷን የምትወዱ ሰዎች በዛ ደረጃ አንቺ እንኳ ያው የሄድሽበት፣ አንዳንዱ ጠንካራ ቃል ተናግራቸዋል። ልጅቷን እንደ ማስፈራራት፣ ልጅቷን ሰፍኬት እንደማድረግ የተሄደበት መንገድ ያስደነግጣል። እንደገና ደግሞ ሳራም በውስጥ ደውላ ከከፍሎች ነው የምታረጊው ስትላትም አሬዲ እንዴት ማንከፈላት። ህግ ቢወሰድ ሳራን እና እችን ህግ እንውሰዳት ዳኛ ፊት እናቅርባቸው ምንም የሚሆን ይመስልሻል? ቆይ ቆይ ቆይ አንዴ ጉቺ አንድ እድል እድል ይሰጠናል። እኛም ደግሞ አንዴ እዩሮ አብጋግሬ ዛሬን የተገናኘሁት ያገናኘንም ያው በዚህ በአረብ ሀገር ጉዳይ ስለሆነ እኛም አረብ ሀገር ነው ያለ ነው። ስለዚህ አንተንም መጠየቅ እፈልጋለሁ። እኔ እንግዲህ ሳራን አለሀበሻን እንግዲህ አሁን ስትናገር አላውቃትም ብለሃል። ቢያንስ እኔ በአካል ሄጅም አውቃታለሁ። ዱባይ የሄድኩ ሰዓት በአካል አውቃታለሁ። ማንኛውም ሰው ደግሞ ቢጠይቅ ብትጠይቅም፣ እኛ አረብ ሀገር ያለነው ነው የሚመለከተው። አውቃለሁ። ስለ ሳራ ብጠይቅ ማንም ክፉ ሊያነሳልህ አይችልም። ክፉ ነገርም ልታገኝባትም የማትችል ሰው፣ እኔ ሙሉ በሙሉ የምተማመንባት ሰው ናት። የዚህን ያህል ደረጃ ነው። ማውራ ሲቀጥል በዚህ በአረብ ሀገር እህቶቻችን ወንድሞቻችን ጉዳይ በሚፈጠረው ጉዳይ ላይ ከአንተ ሕይወት ጋር ምን ያገናኘዋል? በዚህ ጉዳይ ላይ ገብተህ ለማውራት ከአንተ ሕይወት ጋር ምን ያገናኘው? ማለት የሚፈቱ አካላቶች አንሰዋል ተብሎ ነው ወይስ ከዚህ ነገር ምንድን ነው የምታገኘው? ይህንን ለመጠየቅ እፈልጋለሁ። ጥሩ ጥያቄ ነው ወንድሜ። ማነው ስማንተ አብርሽ ታቋለታ ታቁለ፣ ተወው፣ እሱን ተወው እና ቀልዳውን ተወው እና እስኪ ከቀጥተኛውን ነገር ንገረኝ እና እስኪ ከዚህ ነገር ምንድን ነው የምታገኘው? ማለት እኛ አሁን አንሰናል ወይ ነው? ሪስፔክት አደረጌ ነው አላደረገውም? ለዘቂቁ ጥያቄ በጣም ጥሩ ጥያቄ ነው። አንተ ከአንተ ሕይወት ጋር ምን ያደርገዋል አልከኝ። ጥሩ ጥያቄ ነው። ከአንተ ሕይወት ጋር ምን ያደርገዋል? አንተም በነፃ በልተሀል እንደዚያ፣ ቤት አየህ፣ ይሄ ነው ጥበት የሚባለው። ይሄ ነው አሁን እንደ ትልቅ ሰው እናውራ እና እንደ ትልቅ ሰው አውራኝ ነው የምልህ። እኔ አየህ፣ ቅድም ሪስፔክት ባለው እናውራ አልከኝ።

ጥሩ ጥያቄ ነው። ባለው እኔ ልንገርህ፣ እኔ ከግላ ጉዳይ እያወራን ልጅቷ ቪዲዮስ የሰራችው ወደ ነው ያመጡት ልጅቷን የሚያውቋት አብሮ ያደጉ እና ሰማ ነው። ያሳዝናል ስትሰማ አንተ ለአራት አመት እንደዚህ ሞደርን ደይ ስሌቨሪ ባርነት አርነ ስትሰማው አራት አመት ባርነት ብር ሳይከፈላት ቤተሰቦቿን እንኳን ደውላ ማናገር የማትችል ልጅ፣ ስቶሪውን ስሰማ ያስደነግጣል። አብ እውነቱን ውሸትን ምንም ችግር የለም እውነቱን ውሸቱን ሌላ ጉዳይ ነዋል። ስንሰማው ግን አንተም ደንግጣል ብዬ አስባለሁ። ወንድ ሰው ስለሆንክ፣ ወንድ ስለሆንክ፣ በተለይ እናት አለ እህት ይኖረሃል፣ ወደፊት ሚስት ይኖረሃል። ከለለ ማለት ነው ስለዚህ ታዝናለህ። የሚያሳዝን ነው ሰማን። ከዛ በኋላ ቪዲዮን እኔ እንደ ቪዲዮን እኔ ድወት አደረኩት። ምንድን ያለች ልጅ ድወት አድርጉልን፣ ቪዲዮን ሸር አድርጉልን ብላለች። ድወት ድወት አደረኩት። ድወት ከማድረግ ብዬ ቆይ ቆይ ይሄ ነገር ሊያስወርዷት ይችላል ብዬ ዳውንሎድ አድርጊ ፖስት አደረኩት። ከዛ እነ ጉጭ ቤት ይ ዘንዴ እነ መሲ ብሪቶ ምናምን ጋር ልጅቷን አምጥተው ሳያጨናንቋት ሳይ አሳዘነች። ሞር ምንድን ነው ይሄ ነገር ብለን ሞር እንወቃለን። እና በዛ ጉዳይ ላይ መጡ መጡሷን የሚያውቁ እየወዳ ይሄ ነገር እንዲህ እንዲህ እንዲህ ነው እንትን መሆን አለበታል፣ አሉ ይሄ ነገር መርዳት አለብሽ፣ ምንም ችግር የለም ያሳዝናል። አራት ዓመት ልጅህን ሳታይ እናትህን ሳታይ በስልክ እንኳ በስንት ወር አንዴ ነው መደው በስድስት ወር አንዴ ነው ምናምን መደውል የምትችለው ምናምን ያሳዝናል። ሰው እያለ እዚህ ጋር መጠን ደግሞ ሳዳምጥ እነ መሲ ብሪስቶን እነ ምናምን ልጅቷን ሲያጨናንቋት ልጅቷ ራሷ አልሀበሻ ደውለሽ ታስፈራሪ ምናምን ስትል ይህ ነገር ለምን ነው እንደዚህ የሚሆነው? አለ ስም አልጠራችም። ቪዲዮውን አይቼዋለሁ፣ አልሀበሻን አለችም ሳባ አለችኝ። እነሱ አምጥተው እንዲህ የኛ ካሉስ የኛ ነው አይደለም በይ ብለው ሲያጨናንቋት፣ ሲሰድቧት፣ ሲያዋርዷት ሌላ ቦታ ደግሞ ከፍተው ቤት በጣም ነው የሄዱባት። ያን ሲያደርጉ እኔ ስለማውቅ ይሄ እኔ ያው ፓስተርም ስለሆንኩኝ፣ አይ ነው ምን ሀፕ እንደሚያደርግ። እችን ልጅ በቃ እናምጣት፣ ነገ እናምጣት ተባባለ። እሺ ልትመጣ ነው ብላ አናገሯት። በውስጥ ያናገራት ልጅ መታች አለ ልናመጣት ስንል እኔ ስለማውቅ ምናልኩኝ የስገባበት ሁል ጊዜ እኔ ስገባበት ሁል ጊዜ በዛ ግሩፕ አሉ ተደራጅተው እ ባታ ግሩፕ ናቸው። በሁሉም ነገር ግሩፕ ናቸው። እነዚህ ምናደር ምናልኩኝ እኔ እችን ልጅ ነገ ወስደው አቢባ ቤት ይቅርታ ያስብሏታል አልኩኝ። ስለማውቅ ማለት ነው። እንዳልኩት ደግሞ በበነገታው ወስደው ይቅርታ ያስብሏት ላሰማ እችላለሁ። ኦኬ፣ ምንም ችግር የለብኝም እኔ አሁን። እኔ ጥያቄ የሆነ ብኝም እንደሆን ታውቃለ። በመጀመሪያ እነዚህ ሁሉ ለሳራ የሚከላከሉ የሳራ ወዳጆችና ግማሽ ሁሉም ስሰማ እኛ በነጻ የምንበላበት ቤት ነው ይላሉ። በህግ በህግ ሳየው ማንኛውም ዮዳ ይህንን አርም ይህንን አርም እኛ ኧረ ሀገር ነው ያለ ነው። ለምግብ አደለም የተሰደር ነው። ራሳችን ልናውጥ ነው ለምግብ ባለፈ አስብ እና እናውራ ንጉስ ዮዳብ፣ ለምን መሰለህ፣ የአንተ ንግግር ምናልባት በሄድክበት መንገድ፣ በአሰብከው መንገድ ሊሆን ይችላል። አሁን ሌሎቹን ይበላሉ ይጠጣሉ አልክ። እኔ ልገልግልህ፣ ሴትየዋ ትልቅ ሴት ነች፣ የስራ ሰው ነች። እንደዚህ አይነት ነገር ካለ ትክክለኛውን መረጃ ይዞ ከመጣ ማንም አያገባህም። እንትና ነው የምትኖረው፣ እንትና ነው የምትኖረው ለምትባባሉት እሱ ማንኛውም ሚዲያ ላይ እስካለን ድረስ ይመለከተናል ሁላችንም። ግን ትልቅ ሰው ናት፣ ሰው አክባሪ ነች። እንደዚህ አይነት ነገር የምትሰራ ሰው አይደለች። እኔ ጠቅለል ላድርግልህ እኛ ብዙ ስራ ስላለን ወደ ስራችን ብንሄድ ይሻላል። እንዲህ ከሱ ነገር ብትወጣ መልካም። ትልቅ ሰው ነች፣ ብዙ ሰው ያውቃታል። የተለያዩ ትልልቅ ሰዎች ወደ ዱባይ በሄዱ ጊዜ እሷ ጋር ያርፋሉ። ቪዲዮውን መለስ ብለ ማየት ትችላለህ። ምናልባት እኔ ለዚህ ለአንድ ሺህ አምስት መቶ ድረሃ ምናምን እንደዚህ ሌላ ቅጣት የምቀጣ ሰው አይደለሽም እና በእኔም በኩል የሆነ ሰው ጋር ትንሽ ተጋጭቺ ተስማማ ብላ በእኔ ጋር ራሱ መጣ። መልካም ንግግር የምትናገር ትልቅ ሰው ናት። ትልቅ ሰውነቷን አክብራ የምትሄድ ሰው ናት። አነስተኛ እና እንደዚህ አይነት ካፌ ብትሆን ምናልባት ሊሆን አታሽካምጥ። እኔ ኮመንት አልኩህ። አንተ ዋና ቱቦ ፊት ውጣ ከዚህ ትክክለኛ ነገር ሳራ ሳራ እናርጋለች ብሎ ይዞ የሚመጣ ሳራ ከስሳሶ የለም ጆከር የከሰሳ ሰው ኮ እኔ ኮ የከሰስኳት አይደለም እኔ እኮ አሁን ችግር ሌሎች በእሷ አይደለም ነው እውነቱ አ እንደ ጆከር ልጅቷ ሳራን ሳትጠራ አልሀበሻን ሳትጠራ በአሽሙር ይመሳሰላል ተብሎ ወስደው እኮ አጨናንቀው ረግጠው ምን ብለው ተናግረው በግድ እንትን አድርገው ልጅቷ ሰማን አለ እ ከዛ በኋላ ደግሞ አቢባ ቤት ወስደው ደግሞ ይቅርታ አስባሏት አ የኔ ጥያቄ አሁን አልሀበሻ ሳራ ሬስቶራንት ስሟ ሳይጠራ በዚህ ደረጃ ለምን ወጣች? የአባባሱባት እንዲያውም ወዳጆቿ ሆነን የምለው እንዳልኩ እኮ ሳራ እንደምትሏት በጣም የምትሏት ሴት ልትሆን ትችላለች። ስለዚህ አሁን እያላችሁ ያለው እናንተ ከስራ አሽቃባጮቹ ናችሁ፣ ሳራ እንድትጠራ ያደረጋችሁት እንጂ እሷ አልጠራችም። ለምን የናደረጋችሁ ነው እንጂ ሳራን እያልኩ አይደለም ነው የሚላችሁ። ጋይ የምትከታተሉ ንጉስ ዮዳብ፣ ያው አንዳንድ ጊዜ ጠበቅ ያደረጋሉ፣ ፓስተር ናቸው። ፍትሐዊ እንደሆነ ከተፈለግ በመጀመሪያ እኔ ሳራ ብሆን አልወጣም ለማይረባ ነገር። ትላልቅ ትልቅ ብዝነስ ያለኝ ሰው ነኝ እኔ ራሱ አለ እንዴ የፈለገ ብዝነስ ቢያወ አልናገር። ከእድሜዋ ማኳያ ነገር የምትሰራ ሰው አይደለችም። ስለዚህ አንለስ የኔ ብዝነስ ዳይሬክትሊ ጠርተው የኔን ብዝነስ እንደዚህ አድርገው ስሜን ጠርተው የሚያርጉ ከሆነ ኢቭን ለነሱ አይቼ ነው። ለምን ወጣቃል ኔኮ እናንተ በነፃ በነፃ ሄደው መልሰው ለመብላት ነው ይሄን ያረጉልን። ሴትዮዋን ያጋፈጧት እንጂ ስህተት የለባትም ነው የምትለው አንተ። ምን መሰለህ የከብ አንዳንድ ጊዜ ወላ አፍታ ምን የሚከበው እንትን አለ። አንድ አንድ ጊዜ አሁን እነዚህ ስጥ እኔ ግዛብር ነው የሳራ ንግግር መጥፎ አላየውባትም። ሰራ ስትናገር ንግግሯ አንድ በቶ የተቆጠበ ነው። በጣም ከንሰር ኑራ ነው። ኢቭን ባዲ ላንጉቻን ስታይ ለሳራ ብለው የሚናገሩ ግለሰቦች ግን ሀቅ ለመናገር በጣም ላይ ያው ኬረክተራቸውም ጸባያቸው እነሱም መጥፎ ናቸው ማለት አለም ጸባ ያለ አለ ጉቺ፣ ሁሉም የተለያየ ጸባ አለው። አሁን ጉቺ፣ አንቺ በህግአንቺ በህግ ቢሆን እችን ልጅ እኮ ረግጠሻት አላ እንዴ እንዴት ሳራ ትነኪያለሽ እንዴት እንደዚህ ታረጊያለሽ ብሎ እኮ በየቦታው ተረግጣለች እች ልጅ።

ልክ በዛው ልክ ነው ለሳራ የቆምኩት። በቪዲዮ ነው የምናውቅሽ አንቺን። አንቺ እኮ ወደኋላ ሂጅ እኮ አሁን ጉቺ ሰው አትሳደም ነው ትራገጣለች፣ ትራገማለች። አዎ ትራገማለች ላል እና ይሄንን ሃይማኖት ስትነኪ ሰምችሻናቅምስለ ጆከር፣ አዳምጠኝ አንዴ ፕሊዝ። ጆከር አንተ በዚህ ጉዳይ ላይ ብዙ ጊዜ ፍትሃዊ መሆን አለበት አይደል እንዴ? ለምሳሌ አ ምንድነው አንድ ሰው አንድ ሰው አንድ ሰው በደለ ይባል በደለስ ሲባል ጆከ ታውቃለህ፣ እኔ ቤት ታውቃለህ ምን አይነት እንዴት እንደምናራምድ። ኢቭን የራሴ ጓደኞች ቢሆንም መረጃና ማስረጃ መቶ ፐርሰንት ኮንክሉሽን ካልሆነ አንበይንም አንበይንም። እዚህ ጋር የተደረገው ግን እናንተ ሰብስባችሁ እየረገማችሁ እየሰደባችሁ እያስፈራራችሁ እየጨዋችሁ። ኮሞን ዩዳ፣ ሌትስ ቢ ፕራክቲካል። ያ ጉቺዬ፣ እሺ አንተ አሁን እያልክ ያለከው ፍትሃዊ አልነበረም ካልክ፣ በእናትህ አንድ ጊዜ ልጨርስ፣ ለአንዴና ለመጨረሻ ጊዜ ልንገርህ ሺዝ ደዋን ቪዲዮ ሰርታ ሀቢባ ቤት ገብታ መናገር እንደምትፈልግ ሀቡን የመረጠችው ተበዳይ ነኝ የምትለው ግለሰብ ነች። ኖባዲ ሀቢባ ቤት አላላትም። ኢቭን የዛን ቀን ስናስመርጣት ብትፈልጊ ሳራ ራሷ ቤቷል ትክፈት ብትፈልግ መሲ ትክፈት ስንላት እኔ ራሴ አሳውቃችኋለሁ ማን ቤት ጧት ላይ እልክልሀለሁ ጧት ላይ ሀቢባ ቤት እገባለሁ ብላ የሰራችው ከናንተ ጋር ካወራችሁ በኋላ ነው።